መንግስት የኑሮ ውድነትን ለመቀነስ ያስችላሉ ብሎ ካስቀመጣቸው ፕሮጀክቶች መካከል የቤት አቅርቦትን ማሻሻል አንዱ ነው። ለዚህም በክረምት በጎ ፈቃድ አገልግሎት አለያም ማህበራትን በማደራጀት የመኖሪያ ቤት ጥያቄዎች ለመመለስ ስራዎች እየተሰሩ ነው። መምህርት ፍሬ ህይወትና መምህርት ታሪኩ ካሳ በማዕከላዊ ኢትዮጵያ ክልል የቡታጅራ ከተማ ነዋሪዎች ናቸው። ለወትሮ አንገብጋቢ የነበረው የመኖሪያ ቤት ችግር ዛሬ ተቀርፎላቸው የከተማ አስተዳደሩ ባመቻቸው መልካም ዕድል ተጠቃሚዎች ሆኗል። በፊት ያው ተከራይ ነበርኩኝ ግን ያው መንግስት ህብረተሰቡን አደራጅቶ በአደራጀው መሰረት እኛም እድሉን ተጠቅመን ይኸው የማህበር ቤት የግላችንን ሰርተን ከክራይ ወጥተን ደስተኛ ሆነን እየኖረን ነው። እውነት ለመናገር ይህን ቦታ ስናገኝ በሊዝ መነሻ ዋጋ ነው የተሰጠን። በሊዝ መነሻ ዋጋ ተሰጠን። ከዛ በኋላ ኢሚዲየትሊ ነው ውሃ ይገባልን። ውሃ ወዲያው ገባ። መብራትም እዚሁ ትራንስፎርመር ተገጥሞልናል። አብዛኛው ነገር በመንግስት በኩል የሚደረጉ ድጋፎች አሉ፣ በቂ ግን አይደለም። እነዛ ነገሮች በጣም ረድተውናል። እኛም ተበድረንም ምንም ምንም ብለን ቤተሰብም አስቸግረን ይህም ቤት ሰርተን አብዛኛው ሰው እንደየአቅሙ እየኖረ ነው ያለሁ ለዘመናት በኪራይ ቤት ነበርን የሚሉት ወይዘሮ ፍቅርተ ተሰራና ዳንኤል መሀሪ በበኩላቸው ዛሬ የተሻለ ማህበራዊ ህይወትን መግፋት ጀምረዋል። አዲስ እየተቋቋመ ባለው መንደራት ያለው ድምር የመሰረተ ልማት ዝርጋታም ይበል የሚያስብል ስለመሆኑ አንስተዋል። ያው መጀመሪያ ክራይ ነው ሰው ቤት ነበር፣ ክራይን ክፍል ነበር። ያው ክራይ ደግሞ ውድ ነው፣ ያው ከኑሮ ውድነት ጋር በጣም ያስቸግራል። ሰው ቤት ስትሆን ነጻነትም የለም። አሁን ደግሞ እዚህ ሰርተን መንግስት ስትሆነ እንትንካልን በኋላ ከገባም በኋላ ነጻነት አለን። ኑሮም ትንሽ ሻል ይላል፣ ከክራይ ከመክፈል ማለት ነው። አሁን ውሀም ማህበሩ ስንደራጅ ጀምሮ ውሀ አለን። ማብራት ታች መንገድ ላይ ቁጣሪ አውርደና ምተናል። ከዛ ውጭ ያለው አሁን መንገድም ያው ያለው ጥሩ ነው። አሁን ቢንገባበት ራሱ የሚያሰጋን ነገር የለም። መስራት ለማታውን 50% ቢያንስ አለ ተሟላ ነው ብየነው። በቡታጅራ ከተማ ሶስቱም ቀበሌያት ተጠናቀው ነዋሪዎቻቸውን የተቀበሉ እንዲሁም ለመጠናቀቅ ጫፍ ደርሰው ዜጎችን የሚጠብቁ የማህበር ቤቶችን ተዟዙረን ለመመልከት ችለናል። ሆኖም የተወሰኑ ቀሪ የመሰረተ ልማት ዝርጋታዎች ቢሟሉልንም የሚሉ ሀሳቦች ከነዋሪዎች ተነስተው ነበርም። የቡታጅራ ከተማ አስተዳደር ማዘጋጃ ቤት ስራ አስኪያጅ አቶ ተስፋይ አህመድ እነዚህ ቀሪ ስራዎች ለማጠናቀቅ እርብርብ ይደረጋል ሲሉ ነግረውናል። አንዳንዶቹ አካባቢዎች ላይ ከመሰረተ ልማት አቅርቦት አንጻር የሚታዩ የተወሰኑ ክፍተቶች ይኖራሉ በተለይም ከመብራት ኃይል አቅርቦት ጋር ተያይዞ ከትራንስፎርመር ጋር ተያይዞ ከማህበረሰቡ ጋርም እየተወያየን አብረን እየሰራን ያለንበት ሁኔታ ነው ያለው። ምናልባት እንደ ሀገርም ያለው የትራንስፎርመር እጥረት የፈጠረው ጫና ካልሆነ በስተቀር በቅርብ ጊዜ ችግራቸው የሚፈታበት ሁኔታ ነው ያለው። በተመሳሳይ ከመንገድም አቅርቦት ጋር ተያይዞ እንደዚሁ ባለፈው ዓመት ልንሰራቸው ያቀርናቸውን እቅዶች በአጋጣሚ ከኮሪደር ልማት ፕሮግራማችን ጋር ተያይዞ የታጠፉ ፕሮጀክቶች በመኖራቸው ምክንያት በዚህ ዓመት የቆየ ሳንሰራቸው የቆየናቸው ቢኖሩም በሚቀጥሉ ዓመት ግን እነዚህ የቤት ማህበራት ያሉባቸው አካባቢዎች ላይ በመንገድም በመሰረተ ልማት አቅርቦትም የተሻሉ ስራዎች ለመስራት ጥረት እናደረጋለን። በቡታጅራ ከተማ አሁን ላይ ለበርካታ ማህበራት ቦታ እየተላለፈ መሆኑን የገለጹት አቶ ተስፋዬም በሊዝ አቅርቦትና የችግርተኛ ወገኖችን ቤት በመገንባት የቤት አቅርቦቱን ለማስፋት እየተሰራ ስለመሆኑ አብራርተዋል። እስካሁን ባለው ሂደት ከ83 ማህበራት 83 ለሚሆኑ ማህበራት እንዲሁም በዚህ ውስጥ ደግሞ ከ1200 በላይ አባወራዎችን ተጠቃሚ ሊያደርጉ የሚችሉ የማህበር ቦታዎችን አዘጋጅተን ያስተላለፍንበት ሁኔታ አለ። ከነዚህ መካከል ምናልባት ተዘዋውራችሁ እንዳያችሁት 43 የሚሆኑት ማህበራት አጠናቀው ገብተው መኖር የጀመሩበትና ፕሮግራሙም ዋናውን አላማ ከማሳካትም አንጻር ይበል የሚያሰኝ ስራ እየተሰራበት ያለ ነው። የቤት አቅርቦት እየሰፋ በመጣ ቁጥር የኑሮ ውድነቱ በዚያው ልክ የመረጋጋት አዝማሚያ ይኖረዋል። እንደ ቡታጅራ ከተማ አስተዳደር በዚህ ዘርፍ የተወሰኑ ቀሪ ስራዎች ቢኖሩም የበርካታ አባወራዎች ህይወት መቀየር ተችሏል። አሁን ተደራጅተው የሚጠብቁ ማህበራትን ጥያቄ ለመፍታት ስራዎች እየተሰሩ ስለመሆኑም ስራ አስኪያጁ አክለዋል። ወደ 139 የሚሆኑ ማህበራት የተለያዩ የህብረተሰብ ክፍሎች ከመንግስት ሰራተኛው፣ ከነዋሪው እንዲሁም በቅርብ ጊዜ ክልላችንን በመዋቀሩ ከተለያዩ ተቋማት ወደ ከተማችን ለስራ የመጡ የመንግስት ሰራተኞች ተደራጅተው በመጠባበቅ ላይ ነው ያሉት። ለነዚህም የህብረተሰብ ክፍሎች የሚሆን የመኖሪያ ቤት መስሪያ ቦታ አቅርቦት ላይ ሰፊ ትኩረት አድርገን እየሰራን ያለ ነው። እንደ ምስራቅ ጉራጌ ዞን ሁለት መቶ ሰባት የሚደርሱ ማህበራት በነዋሪ በመከላከያና ና በመምህራን የተደራጁ መሆኑን የጠቀሱት የምስራቅ ጉራጌ ዞን ከተማ ልማትና ኮንስትራክሽን መምሪያ ምክትል ቢሮ ኃላፊ እንዲሁም የቤት ልማትና አስተዳደር ዘርፍ ኃላፊ ወይዘሮ ንግስት ደጀኔ በተለይም በቡታጅራ ከተማ የመሬት አጠቃቀምን ቆጣቢ በሆነ መልኩ ለመጠቀም እየተሰራ ነው ብለዋል። መሬት ወደጎን ከመጠቀም ይልቅ ከፍ አድርጎ ወደ ላይ የመገንባት ቅድ ተደርጎ እየተሰራ ይገኛል። በቀጣይም ተጀራ ላይ ካለው ነባራዊ ሁኔታ አንጻር በክልላችን ከሚወርደው መመሪያ አዲስ ከመጣው መመሪያ ጋር ተያይዞ በሰፊው ይሰራል ተብሎ ይታሰባል። አፓርትመንቶችንም አማራጭ አንድ አማራጭ አድርጎ ለመስራት እቅድ ተይዞ እቅድ ላይ እንገኛለን ማለት ነው። የቤት ፍላጎት እየጨመረ ከመምጣቱ ጋር ተያይዞ በቀጣይ ዓመት ሰፊ የመሬት ዝግጅት እንዲደረግ እየተሰራ ስለመሆኑ አረጋግጠዋል። በቡታጅራ ከተማ በዘርፉ በተጠበቀው ልክ ያልተሰራው ከመንግስት የሚወርድ አዳዲስ ኢኒሼቲቮችን ለማጠናቀቅ በነበረው እንቅስቃሴ ስለመሆኑ የከተማው ማዘጋጃ ቤት ስራ አስኪያጅ አቶ ተስፋዬ አህመድ ነግረውናል። በቀጣይ ዓመት ግን ይህ የትኩረት አቅጣጫ ተደርጎ ይሰራልም ሲሉ አክለዋል።